ከዚህ ቤት ከዚህ በኋላ ምንም አስበሽ ብትመጪ ለአንቺ የሚንበረከክ ሰው የለም። እሺ፣ ሰይጣን። እባክሽ ማም እንደዚያ አትበይ። እንደ ያ ዞንባ እኮ ነው እያነባች ያለችው። ኪችን ውስጥ እንዴት ትዘትብኝ እንደነበር አላየ የቅርቤ ብዬ እግርሽ ስር ከመደፋት ውጪ እኔ ምን አደረኩት? አሬድ ፋሽ አባት አሁንም ለሷ ለሊ ድረ እያሰበ ነው። በእሷ የተነሳ እኔ እናትነት ክብር ያጣውትስ ማም፣ ይሄን ኖሬ አሁኑ ማረሳችሁትም እንዴ? እኔና ኑሐሚን እኮ ምንም አይነት ነገር የለን። ቆይ ለምን ከስቤት አልወጣ እሱ ቢሆን እኮ እኔም ደስ ይለኝ ነበር። ግን ደግሞ አቶ ሌኩን ለቤተሰቡ በጣም ነው የሚለፉት እና ይሄ ቤተሰብ ምስቅልቅሉ እንደሚወጣ ሳስ አባዬ፣ ትንሽ ቆይቼ የአቅሜን አድርጌ ቦታ አስባለሁ። ስለ ኑሐሚን አንድ ነገር ብትናገሪ ማድረግሽን ታውቂያለሽ አይደለ? ልቀቂኝ! ነብስሽን ነው የማጠፋው። ከዚህ በፊትም ኑሐሚን ላይ ያረግሽው ነገር የረሳሽው እንዳይመስልሽ ዋና ይበቃል። ላታገኘኝ እኔ የማስጨነቁ ይበቃል። ቆይ ምን ልሁንልሽ? ከይቅርታ በላይ መልስትሽ። ቆይ ምን ሳረግ ነው? ምን ያህል ለማፈቅስ ምትለሽ? ይቅርታ ነው አይደል የምትፈልገው? እሺ በቃ ይቅርብ ብያለሁ። ከዚህ በኋላ አዛቤ ሹፌር ምናምን እያልክ መጃጃሉ ይቅርብ ማለት ነው። አፈቅርሻለሁ። እኔ ግን አላፈቅርም። ቆይ ለምንድን ነው የማይገባ? ለአንተ ላንተ ምንም ያህል ስሜት የለኝም። በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት። ይሄን ስሜት ሌላ ሰው ነው ነገር ካመሽ ቆይቶ ምን አሰበ ነው? ይሄን ቆንጆ ምን አለ እንዳትጨርሰው። ገና ምን ቃል ተናግሬ ነው? በቃ ሐሳብ ገብቶኛል። እንዳማረ ይቀራል። እሺ ከኔ ውጪ ሌላ ወንድ እንደማታቃቃ ያስብኩት ነገር ከሆነ ግልጹ ስነግርሽ አላፍቅርሽም ላፍቅርሽም ማለት ምናልባት በዚህ ስሜት ሊሆኑ ያስበኛል ብለሽ ከሆነ ያለሽ አምራ ነለች ነገር ልክ ነበር ማለት ነው ምናልባትም የቤተሰቤን ሀብት ፍለጋ ይሆናል። አንቺም አባትሽም እዚህ ቤት የመጣችሁት። ምን እኮ እኔ ኑሐሚን የቤተሰብ ሀብት አጎበቷል። ምን ይታወቃል፣ ያኔ እንደ ቀልድ ስናገር የነበረው ነገር እውነትም ሊሆን እኮ ይችላል። ሆን ብለሽ አጥምደሽ ቢሆንስ ግን ሀብትና ንብረት የሚያጓጓል። የኑሐሚን ማርገዝ ለኤርሚያስ በጣም መልካም ዜና ነው። የሚሆንልን ማለት ነው። እሱ ከመጀመሪያውኑ ጠርጥሯል። እሷ ከሱ ጋር ያወራች እንደማስመለስ ሲያደርጋት አርግዘች ነው እንዴ ይሄንን ስሜት ሌላ ሰዎች ላይ አውቃለሁ ብሎ ሲጠይቃት፣ ኑሐሚን ግን ያ ነገር እንደማይሳካና መቼም እንደማይሆን ነግራው ነበር። ግን ኤርሚያስ ይሄ ነገር እንደሚፈጠር ጠርጥሮ እዛ ጋር በጣም ደስ ብሎታል። ከኔ ውጭ ሌላ ወንድ እንደማታቂ አውቃለሁ ብሎ ይሄ ዜና ያስደስተው ይመስላል ማለት ነው። ኑሐሚንም ግን መጀመሪያ ላይ እርግጠኛ አልሆነችም። ግን ለእሱ የነገረችው እዛ ጋር ሆስፒታል እጄ ተመርምሬ ነበር ግን ደግሞ ምንም ነገር እንዳሌለ ነግሮኛል፣ አለችና ከዛ በኋላ ነው ቼክ ስታረግ እንዳረገዘች ያወቀችውና በስተ መጨረሻ ላይ አሁን እርጉዝ ነኝ ማለት ነው እያለች እያለቀሰች ያለችው ማለት ነው። ይሄ ነገር ደግሞ ኤርሚያስን በጣም ነው የሚያስደስተው። እስካሁን እሱ እዛ ቤት ያለው የእሷን ይቅርታ ፈልጎ ነው፣ እንደ በፊቱ አብሮ መሆን ስለሚፈልጉ። አሁን ደግሞ አርግዣለሁ ያረገዝኩት ደግሞ ካንተ ነው ብላ ኑሐሚን ስትነግረው፣ ይሄ ነገር በጣም ነው የሚያስደስተው። የእሱ እቅድ የእሱ ህልም ተሳክቶለታል ማለት ነው። ከዚህ በፊትም ያጠፋውን ጥፋት ተጸጽቶ እሷን ደጋግሞ መንገድ ላይ ጠብቆ ይቅርታ ቢጠይቃትም እሷ ይቅርታውን አልቀበልም ስትለው ነው እዛ ቤት ደግሞ እንደ ሹፌር ሆኖ የመጣና አሁንም ደጋግሞ ይቅርታ ቢላትም እሷ አሁን ላይ ያለችው ይቅርታ አድርጌልሃለሁ፣ ግን ደግሞ የኔና ያንተ ነገር ያበቃለት ነው፣ ስለዚህ አብረን አንሆንም፣ እኔም ብቻዬን ተወኝ ብላው ነበር። ግን ኤርሚያስ ሊተዋት አልቻለም። እሷ ያው ኤርሚያስን ከልቧ አውጥታ አሁን ላይ ናሆምን አፍቅራዋለች። ከናሆም ጋር መሆን ነው የምትፈልገው። እዛ ቤትም የናሆም እና ዝናሽ እያሰቃየቻት ኤምም እያሰቃየቻት ያንን ሁሉ ስቃይ ችላ እዛ ቤት የቆየችውም እናም ደግሞ አባቷ ተሰማ ራሱ ከዚህ ቤት እንውጣ በቃ ይበቃናል ሰዎቹ በጣም አሰቃዩም ብሎ ቢላትም እሷ ደግሞ ያንን ነገር እንደማትፈልግና አሁን ላይ ከናሆም ጎን ሆና እሱን ማገዝ እንደምትፈልግ ደጋግማ ስታወራ ነበር አባቷ ተሰማም ከዚህ በፊት ይሄ ነገር አጠራጥሮት ምንድነው እሱ ይሄ ልጅ አፍቅረሸዋል ወይስ ምንድነው እየተካሄደ ያለው ብሎ ሲጠይቃት ኑሐሚን ለአባቷ ናሆምን እንዳፈቅረችውና ከሱ ጋር መሆን እንደምትፈልግ ነግራው ነበር ይሄ ነገር ግን ተሰማን አስደስቶት ነበር እናም ለኢኮኖም ሲሰማ በጣም ደስ ብሎት ነበር ናሆምን ወደ ቢሮ ድረስ ጠርቶ ስለዚህች ልጅ ምንድነ የምታስቡ ብሎ ሲጠይቀው ናሆም ደግሞ አሁንም ድረስ ኑሐሚን እንደማያፈቅራትና ከእሷ ጋር መሆን እንደማይፈልግ ነግሮታል ማለት ነው። አሁን እነሱ እየጠበቁ ያሉት የናሆምን ምላሽ ነው። የናሆም ለኑሐሚን ያለውን ስሜት ነው ማወቅ የሚፈልጉት። ከዛም በኋላ ናሆም ኑሐሚንን ከወደዳትና ከእሷ ጋር መሆን ከፈለገ ወዲያውኑ ሁለቱ ማጋባት ይፈልጋሉ። ግን አሁን ላይ ናሆም ኑሐሚንን እንደማይፈልጋትና ከእሷ ጋር መሆን እንደማይፈልግ ነግሮታል ማለት ነው። እዛ ጋ ግን ትንሽ ኑሐሚንን ያስደበራትና ስሜቷን የሚነካትን ነገር የተናገራት ምናልባት ምን ይታወቃል አምራን እንዳለች አንቺም አባትሽም እዚህ ቤት የመጣችሁት ንብረት ፈልጋችሁ ሊሆን ይችላል ብሎ። ከዚህ በፊት አምራን ኑሃሚንን ለማናደድ የተናገረችውን ቃል ናሆምም እዚህ ጋር ለኑሃሚን ደግሞለታል ማለት ነው። ኑሃሚን ደግሞ ይሄ ነገር ስሜቷን ረብሿታል፣ በጣምም አስደብሮታል። ናሆም ይህን ነገር መናገር አልነበረበትም። ያው በእርግጥ እሷ እሱን ትወደዋለች፣ ግን ደግሞ እሱ ባያፈቅራትም በሌላ መንገድ ቀስ ብሎ መንገር እየቻለ እዚህ ቤት የመጣችሁ አምራን እንዳለች ንብረት ፈልገች ነው፣ አንቺም አባትሽም ለዛ ነው እዚህ ያላችሁት ብሎ እንደዛ ስሜቷን የሚጎዳውን ቃል መናገር አልነበረበትም ማለት ነው። አሁን ላይ እሱ እንቅጩን ሀገራት እኔ አንቺን አላፈቅርም ላፈቅርሽም፣ አልችልም እናም ደግሞ ልቤ ራሱ አላገገመም፣ በአምራም በጣም ተጎድቻለሁ፣ ከዛ ጉዳት ራሱ አልወጣውም ስለ ሌላ ሴት ማሰብ አልችልም ብሎ ያንን ነገር ነግሯታል ማለት ነው። የናሆም እንደዚህ ከኑሃሚን ጋር ያለመሆን መፈለግ ደግሞ ለዝናሽ በጣም መልካም ዜናን የሚሆንላት፣ እሷ እስካሁን እየለፋች ያለችው ናሆምና ኑሃሚን አንድ ላይ እንዳይሆኑ ነው። ያቺ ገረድ ያቺ ሰራተኛ የልጄ ሚስት ሆና ምራት ሆና እዚህ ቤት አትመጣም ብላ በጣም እየለፋች ነው። እናም ሁሌ ከለይኩን ጋር የሚያጣላቸውና የሚያጨቃጭቃቸው ጉዳይም ይሄ

ለዛም ነው በስተመጨረሻ ላይ ኤደንን እንደ ሰራተኛ አድርጋ እዛ ቤት ያመጣቻትና ኑሐሚንን እንድታሰቃያት ወይ ደግሞ ኑሐሚን ከዛ ቤት መሯት ምርር ብላ ከዛ ቤት በራሷ እንድትወጣ አሁን ላይ እየሰራች ያለችው ማለት ነው። ኤደን ደግሞ አሁን ላይ ከአምራን ጋር ተገናኝታለች። አምራን በዛ በኩል ለኤደን ገንዘብ እየከፈለቻት ናሆምና ኑሐሚን ያሉበትን ነገር አጣሪልኝ ብላ በነገረቻት መሰረት ኤደን አሁን እያደረገች ያለችው ዝናሽ በነገረቻት ዝናሽ ባዘዘቻት መሰረት እየሄደች ለአምራን እየነገረቻት ያለችው እዛ ጋር ዝናሽ የምትፈልገውን ነገር ነው ዝናሻው አምራን ስለምትጠላት እሷንም ከናሆም ማራቅ ስለምትፈልግ አሁን ኤደን እየሄደች ኑሐሚንና ናሆም አንድ ላይ ነው የሆኑት፣ ሁለቱም በጣም የጦፈ ፍቅር ላይ ናቸው ብላ ያንን ዜና ለአምራን እየነገረቻት ነው። አምራን ደግሞ ይሄ ነገር በጣም እያበሳጫት ነው። እሷ ያው ኑሐሚንን ትጠላታለች፣ እናም ደግሞ ከናሆም ጋር እንድትሆን አትፈልግም። ለዛም ነው አሁን ኤደን እየመጣች ይሄንን ዜና ስትነግራት በጣም እየተበሳጨች፣ በጣም እየተናደደች ያለችው እዛ ጋር። አሁን ዝናሽ ያሴረችው ሴራ አምራን ይሄንን ዜና ከሰማች ኑሐሚንን የው ነገር ታረጋታለች፣ ኑሐሚንን ትጎዳታለች የሚለውን ነገር ስለምትፈልግ ዝናሽ ደግሞ ያ ነገር እንዲሆን እንዲከሰስ ስለምትፈልግ ነው ኤደንን ልካት፣ ይሄንን ዜና ንገሪያት እንደዚህ ብለሽ ይሄንን ዜና አብስሪያት ብላ የነገረቻት ማለት ነው። አምራን አሁን ላይ የሰማችው ዜና በጣም አበሳጭቷታል። በጣም ተናዳለች። አሁን ላይ አይታወቅም ኑሐሚንን ምን ልታደርጋት እንደምትችል ማለት ነው። ኤርሚያስ ደግሞ ኤደንን ከዚህ በፊት ያውቃታል። ከዚህ በፊት ከገነት ጋር ሆኖ ኑሐሚንን ምን ያህል ሲያሰቃዩት እንደነበረ ያውቃል። ለዛም ነው ኤደን መጀመሪያ ላይ እዛ ቤት ስትመጣ ኑሐሚንን ልትጎጃት ነው የመጣሽ፣ ኑሐሚንን ከነካሽ እኔ አለቅሽም ብሎ ሲያስፈራራት የነበረው። አሁን ደግሞ አን አንዳንድ እንቅስቃሴዎቿን ሳይ የሆነ ነገር አጠራጠረውና በስተ መጨረሻ ላይ መንገድ ላይ አግኝቶ አንገታውን አንቆ ራሱ ሲያስፈራራት ነበር። እናም ኑሐሚንን ትነኪና አንገትሽን እንደ ለስላሳ ነው መገነጥ ጥልልሽ። እናም ደግሞ እኔና ኑሐሚንን ያለንን ግንኙነት ለሰዎቹ ትናገሪና ወዮልሽ ብሎ አስጠንቅቋታል ማለት ነው። ኤደን ግን ስለ ኑሐሚን አንዳንድ ነገር ለዝናሽ ብትናገር ራሱ እዛ ጋ ደግሞ ኤርሚያስ ስላስፈራራት ስለ ኤርሚያስና ስለ ኑሐሚን መናገር አልፈለገችም ማለት ነው። ልትናገር ብላ ነበር። ይሄ ነገር ደግሞ ለደህንነቴ ያሳጋኛል ብላ መልሳ ደግሞ እየቀለድኩ ነው በቃ አውቄ ነው ብላ ዝናሽን የደበቀቻት ማለት ነው። ዝናሽ ደግሞ የሆነ ነገር እንዳለና ኤደን እዛ ጋር መናገር ፈርታ እንደተወች አውቃለች ማለት ነው። እርግጠኛ ነች፣ ግን ምንድን ነው ንገረኝ ብላ ደጋግማ ብትጠይቃትም ኤደን ልትነግራት አልፈለገችም ማለት ነው። አሁን ላይ ኤደን ለዝናሽ ያቀረበችላት ሀሳብ ቢኖር ከዚህ በፊት ኑሐሚን ላይ ያደረገችውን ነገር ከዚህ በፊት እኮ ኑሐሚን ላይ የምጠጣው ነገር ውስጥ መድኃኒት ጨምሬ ከሌላ ወንድ ጋ እንድትተኛ ለማድረግ አስቤ ነበር፣ ግን ደግሞ ያ ነገር አልተሳካልኝም። አሁንም እንደዚህን ነገር ብናደርግ እኮ ከናወም ጋር እንዳይቀራረቡ ማድረግ እንችላለን ብላ ያንን ሐሳብ ለዝናሽ ስትነግራት፣ ዝናሽ ደግሞ ይሄ እቅድ በጣም ደስ ብሏት ነበር። በደስታ የተቀበለችውና እንደዛ ከሆነ በጣም ደስ ይላል፣ ስለዚህ ሹፌሩን አናግረውና እኔ ከኑሐሚን ጋር እንዲተኛ አደርጋለሁ። እንደውም እሱ ልጅቷን የሚፈልጋት ይመስለኛል፣ ከዚህ በፊት በተደጋጋሚ አብሮ ቆሞ ሲያወሩ አይቻችኋለሁ ብላ ብትነግረውም፣ ኤደን እዛ ጋር ደንግጣለች። እሷን ያስደነገጣት ደግሞ ከዚህ በፊት ኑሐሚንና ኤርሚያስ ያላቸውን ነገር ስለምታቅ፣ ማለት ነው። ዝናሽ ግን ይሄ ነገር እንደሚሆን ነግራታለች። አሁን እሷ እያሰበች ያለችው ኤርሚያስን ጠርታት ይሄን ያክል ገንዘብ እከፍላለሁ እናም ከዚች ከኑሃሚን ጋር ተኛልኝና የሆነ ቪዲዮ ወይ ደግሞ የሆነ ፎቶ እወስዳለሁ ብላ ያንን ነገር ትናግራታለች ማለት ነው። ኤርሚያስ ግን ይሄንን ነገር የሚቀበላት አይመስልም ማለት ነው። አሁን እሱ እየፈለገ ያለው አሁን ላይ የኑሃሚንን ይቅርታ ስለሆነ እዚህ ጋር እሷን ቢወዳትም ቢያፈቅራትም ደግሞ ስለመፈልጋትና ስለማፈቅራት ብሎ ከነሱ ገንዘብ ለመቀበል ወይ ደግሞ ከኑሃሚን ጋር ለመሆን ብሎ ያንን ነገር አያደርግም። ለምን ይሄን ነገር ካደረገ በኋላ ላይ ደግሞ ነገሩ እየባሰ ስለሚሆን ይሄንን ዜና ለኑሃሚን ነግሮ ሴትዮ ኮ እንደዚህ ልታደረግብሽ እያሰበች ነው ብሎ ምናልባት ከኑሃሚን ይቅርታ ማግኘው መንገድ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ የኑሃሚን ማርገዝ አሁን እዚህ ጋር ለኤርሚያስ በጣም መልካም ዜና ቢሆን ራሱ ለሌይኩን ደግሞ በጣም መጥፎ ነገር ነው የሚሆኑበት። ሌይኩን አሁን ላይ ለዝናሽ እየነገራት ያለው የፈለገ ነገር ቢሆን ኑሃሚን እዚህ ቤት መራቱና መቀመጧ አይቀርም እያላት ነው። እሷ አሁንም ሌይኩንን እያለች ያለችው እነዚህ ሰዎች ከዚህ ቤት አውጣልኝ ብላ ከዚህ በፊትም ደጋግማ ስትነግር ነበር። ዛሬም እያለችው ያለችው እነዚህ ሰዎች ከዚህ ቤት አውጣልኝ ወይ ደግሞ ካልሆነ ሚስቱን ማምጣና እኛ ከዚህ ቤት እንውጣላቸው አንድነቱን እያለች ነው ና አሁን ዛሬ ለዝናሽ የነገራት እኔ ጓደኛዬን ሌላ ቦታ የማሳርፍበት ቦታ አላጣም፣ ግን ደግሞ ኑሐሚን ከዚህ ቤት አትወጣም። እኔ አሁን ላይ እየፈለግኩት ያለሁት የናሆምን ፍቃድ ብቻ ነው። ናሆም ለሷ ፍቃድ ካለው እሷ እዚህ ቤት ምራት ሆና መግባቷ አይቀርም ብሎ ያንን ነገር ነግሯታል ማለት ነው። እዚህ ጋር ደግሞ የኑሐሚን ከኤርሚያስ ማርገዝ ደግሞ ያንን ነገር ያከሽፍበታል ማለት ነው። ለኢኮንያው ኑሐሚንን እንዳያት ነበር በጣም የወደዳትና እቺ ለልጄ ትሆናለች፣ ልጄ እንደዚህ አይነት ሴት አግብቶ ተረጋግቶ ድርጅቱን እንዲመራ ፈልጋለሁ፣ እሱ ብቸኛ ልጄ ነው በሚል ነበር እስከዛሬ እሱና ኑሐሚን አንድ ላይ እንዲሆኑ ሲጥር የነበረው አሁን ላይ ደግሞ በስተመጨረሻ ይሄ ነገር የሚሳካለት አይመስልም ማለት ነው። ምናልባት እዚህ ጋር ሊፈጠር የሚችል ነገር ቢኖር ናሆም ያለውን ነገር የተፈጠረውን ነገር አውቆ ከኑሐሚን ጋር ሊሆንም ይችላል ላይሆንም ይችላል እሱ አይታወቅም ማለት ነው። አሁን ላይ ግን አንድ እርግጠኛ የሆነው ነገር ኑሐሚን ከኤርሚያስ ጋር መሆን እንደማትፈልግ ነው። ምንም እንኳን ብታረግዝ ራሱ ከዚህ በፊት እሱን አምና በጣም ጎርቷታል፣ በጣም ልቧን ሰብሯታል። እናም ደግሞ ሌሎች ስለ ኤርሚያስ ያላወቀቻቸው ብዙ ጉዶች ስላሉ እነዛን እነዛን ከሰማች ራሱ ኤርሚያስን አርግዤለታለሁ ስለዚህ የፈለገ ነገር ቢያጠፋ ራሱ ልጄ ከአባቱ ጋር ነው የሚያደግ ያለበት ወይ ደግሞ እኔም ከእሱ ጋር ነው መሆን ያለብኝ፣ ብላ ይህንን ሁሉም በደሉ እየሰማች ከእሱ ጋር ላትሆን ትችላለች ማለት ነው። ከናወም ጋር ባትሆን ራሱ ከአባቷ ጋር ሆና ልጇን እያሳደገች ልትኖር ትችላለች ማለት ነው። ኤርሚያስ ራሱ ከእሷ ጋር መሆን ቢፈልግ ራሱ ማለት ነው።